የናት ምስኪና እናቴ እኔ ነኝ የመጀመሪያ ልጇ። እኩያዬ እናቴ እኩያዬ እናቴ ገና ናት እኮ የእኔ እናት ገና ናት። እናታቸውን ሐዘን መቋቋም ያቃታቸው ልጆቿ እናታቸው ወደ መቀበር እየሄደች እንደሆነ ሲያዩ ራሳቸውን ስተው ከመሬት ወደቁ። አርቲስቶች እምባቸውን መቆጣጠር አቅቷቸው እንደ ልጅ ስቅስቅ ብለው ሲያለቅሱም ታዩ። ይሄ ሁሉ የሰው ፍቅር በዚህ መጥፎ ቀን ታየ። ጓደኞቿ፣ ተወዳጅ አርቲስቶች አስክሬኗ ውስጡ የሚገኘውን የቀብር ማስፈጸሚያ መኪና እየዳሰሱ መኪናው በውስጡ የሸሸጋትን ጓደኛቸውን አርቲስት ስፍራ ሕይወት ባህሩን ነፍስ አዝርቶ እንዲሰጣቸው እያለቀሱ ተማጸኑት። ሞት ክፉ ነው። አልመለሰላቸውም። የማህበራዊ ሚዲያ መጥፎ ጎን በተወዳጁ አርቲስት ፍሬህይወት ባህሩ ህልፈት ላይም ቁልጭ ብሎ ታየ። በውጭ ሀገራት የሚገኙ ልጆቿ የእናታቸውን ሞት ለወትሮ በሚጠቀሙበት ማህበራዊ ሚዲያ ሌሎች ቪዲዮዎችን እየተመለከቱ ሳሉ በድንገት የእናታቸው ምስል ያለበት የመርዶ ዜና በሞባይል ስክሪናቸው ላይ ሞልቶ ታየ። የእናታቸውን እናታቸውን አናግረዋታል። አልታመመችም። እነሱን የሚያውቁት ደህና እንደሆነች ነው። ምንም የሰሙት ነገርም አልነበረም። ታዲያ በቲክቶክና በፌስቡክ የእናታቸው የሞት ዜና ተሰራጅቶ ተመለከቱት። ራሳቸውን መቆጣጠር አልቻሉም። ከቤት ተደውሎ እናታችሁ አንድ ነገር ሆናለች ታማለችም አልተባሉም፣ ወይም ኅልፈቷንም ገና አልተረዱም። የእናታቸውን ሞት በእጅ ስልካቸው እንደ ማንኛውም ሰው ተረዱት። ጠዋት ማለፏ በአካባቢዋ ሲሰማ ድፍን ኢትዮጵያውያን በደቂቃዎች ውስጥ በማኅበራዊ ሚዲያዎች አማካኝነት ሰሙት። ልጆቿም የገዛ እናታቸውን እልፈት ከነዚህ ከእነዚህ ሰዎች እኩል ለመመልከት ተገደዱ። የፍሪታ የመጀመሪያ ልጅ ሐዘኑ ለእሷ ከሁሉም በላይ እየከፋ ነው። የመጀመሪያ ልጅሽ ነኝ እኮ እኩያሽ ልጅሽ ነኝ እያለች ተንሰቅስቃ አለቀሰች። እናቴ እኔ ነኝ የመጀመሪያ ልጇ እኩያይ እናቴ እኩያይ እናቴ ታቸውን ቀብር ማመን ያቃታቸው የሚያደርጉትን ቢያስቡ አልመጣ ያላቸው ልጆቿ በቀብር ስነ ስርዓቱ ላይ ራሳቸውን መቆጣጠር አቅተው ወደ መሬት ወደቁ፣ እጅግ አስከፊ ሐዘንም በስፍራው ተከሰተ። ጓደኞቿ ተወዳጅ አርቲስቶች አስክሬኗ ውስጥ የሚገኘውን የቀብር ማስፈጸሚያ መኪናን እየዳሰሱና እየዳበሱ መኪናው በውስጡ የሸሸጋትን በውስጡ በሬሳ ሳጥን ውስጥ ያስተኛትን ጓደኛቸውን አርቲስት ፍሬህይወት ባህሩን ነፍስ ዘርቶ እንዲሰጣቸው እያለቀሱ ተማጸኑት። ሞት ክፉ ነው፣ አልመለሰላቸውም። ድምፅ እስኪዘጋ እምባ እስከሚደርቅ ራስን እስከ መሳት ከነዚህ ሌላ እንድንፈጥረው የሚፈቅድልን ነገር የለም። የሞቱ ሰዎቻችንንም ሞተን እንኳን ማዳን አንችልም። በሉ እናንተ ሂዱ፣ የእኛም ወደዚያው ነው፣ ወትሮ መንገደኛ ፊትና ኋላ ነው እያለን። አምርረን አዝንነን ወደ እነሱ እስክንሄድ እንሸኛቸዋለን። የዛሬ ቀባሪዎች የነገ ተቀባሪዎች ነን። እንደ ፍሬት አይነት ሙሉ ሰው ሙሉ የሰው ነፍስ ያለው ሰው በሕይወት እያለች ስሟ በክፉ ተነስቶ የማታውቅ በሥራዎቿ በርካቶችን ያስደመመች፣ በእናትነቷ ልጆቿን ለፍት ያሳደገች፣ በበጎ ሥራዋ ዐይኖቿን ሳትሞት ቀድማ የሰጠች እናት ስትሞት ሐዘኑ እጥፍ ድርብ ይሆናል። ምን ያህል ሰዎች ፍሬህወት ባህሩን እንደሚወዷት ግን ይህ ክፉ ቀን አሳይቷል። አርቲስት ፍሬህወት ባህሩ ከአባቷ ከአቶ ባህሩ ለጋስ እና ከእናቷ ከወይዘሮ ውቤት በየነ በ1951 ዓ.ም የተወለደች ሲሆን በተለምዶ ጣሊያን ሰፈር ከሚባለው ቦታም አድጋለች። አሁን የምትኖርበት ሰፈር ማለት ነው። ፍሬህወት ባጋዚያንና በአርበኞች ትምህርት ቤት ተምራለች። ገና በልጅነቷም የኪነ ጥበብ ፍቅር ስለነበራት ወደዚህ የኪነ ጥበብ ፍቅር ወድቃለች። ፍሪታ በሀገር ፍቅር ቲያትር ቤት በ1969 ዓ ም በውዝዋዜና ዳንስ ከተቀጠሩና ችሎታቸውን በመድረክ ካሳዩት ከእያንያን መካከል አንዷ የነበረች ስትሆን ጎበዝ አክሮባቲስትም እንደነበረች በስፍራው አብሯት የሠሩ ሰዎች ይመሰክራሉ። ከዚያም ወደ ቲያትር ተቀላቅላ በርካታ ቲያትሮችን በመሪ ተዋናይነት ተጫውታለች። ከሰራቻቸው ቲያትሮች መካከል ታጋይ ሲፋለም፣ የፊት እድፍ፣ ረመጥ፣ ነቃሽ፣ ፎርፌ፣ የቀለጠው መንደር፣ የፕላስቲክ ህንፃና ቀዩ ማጭት የተሰኙት ይጠቀሳሉ። በተለይ የቀለጠው መንደር ቲያትር ላይ ልዩ ክህሎቷን ማሳየት ችላ ወደ ህዝብ ልብ ውስጥም ገብታለች። በተፈራ ወርቁ በሚመራው ተስፋ ኢንተርፕራይዝ ውስጥም በሙያዋ ያገለገለችው ፍሬታ በሁለገብነቷ ብዙዎች አድናቆት ይቸሯታል። ከተሳተፈችባቸው የፊልም ስራዎቿ በከፊል መፈንቅለ ሴቶች፣ ጉራማይሌ እጅጋየውና እያንጓልለ የሚሉት የሙዚቃ ስራዎችም ይጠቀሳሉ። በአጠቃላይ በጥበቡ ዓለም 49 ዓመት የቆየችው አርቲስት ፍሬሕይወት ሁለገብ መሆኗ ለዚህ ምስክር ነው። ፍሪታ በአንድ ወቅት በቴሌቪዥን ጥበብ በፋና ሳምንታዊ የመዝናኛ ፕሮግራም ላይ በተጋበዘችበት ወቅት ጋዜጠኛው ሁለገብ አርቲስት መሆኗን የሠራችውን ስራዎች እየዘረዘረ ካቀረበ በኋላ በየትኛው ዘርፍ ብትጠራ እንደምትመርጭ ሲጠይቃት ሁሉን በአንድ መባል ነበረብኝ ብለዋለች። የዛሬ 37 ዓመት ከሀገር ፍቅር ባልደረባ ከሆነው ከአቶ አስፋው በቀለ ጋር በጋብቻ ተጣምራም ሁለት ልጆች የወለደች ሲሆን አራት የልጅ ልጆችንም አፍርታለች። አርቲስት ፍራየት ባህሩ መኖሪያ ቤቷ አወሊያ ትምህርት ቤት አካባቢ ሐምሌ 19 ሆቴል አካባቢ ይገኛል። ፍሪታ ነፍስሽን በአጸደ ገነት ያኑረው እንላለን። ከዚሁ ጎን ለጎን ግን በተለይም በቅድስት ስላሴ ካቴድራል የቀብር ማስፈጸሚያ ቦታ ጋር የተነሳውና በርካቶችን ያስቆጣ ጉዳይ ሊስተካከል ሊታረም ይገባል እንላለን። እንዴት አንድ ሰው በሚወደው በሚያከብረው ቤተ እምነቱ ለመቀበር አምስት መቶ ሺህ ብር ይጠየቃል? ይህ እንዴት ሊሆን ቻለ? ቤተ ክርስቲያኒቱ ራሷን አስተዳደሯንም መፈተሽ ያለችበት ሰዓት እንደሆነ የፍሪታ ሀዘን በርካቶችን አሳይቷል። ልጆቿ የእናታቸውን ሀዘን ወደ ውጭ አገር ሆነው እንደ ማንኛውም ሰው በማህበራዊ ሚዲያ ሲሰሙስ ምን ተሰምቷቸው ይሆን? የእናትን ሞት የእናትን መርዶ በሞባይል ስልክ መመልከት የሚሰጠው የሐዘን ስሜት ምን ያህል ነው? ይህስ መደረግ አለበት ወይ? ሐሳባችሁን አጋሩን። ፍሪታ አሁንም ነፍስሽን በአጸደ ገነት ያኑርልን።